ሰላምና ጤና በያላችሁበት ይድረሳችሁ። ውድና የተከበራችሁ ቤተሰቦቻችን እንደምናላችሁልን ከሁለተኛው የዩቲዩብ ቻንላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኝተናል። በምሳ ሰዓቱ የስፖርት የመረጃ ሰዓታችን ስለምታደምጡን ቆይታችሁንም ከእኛ ጋር ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። ቪዲዮችንን ላይክ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከእኛ ጋር እንድታደርጉ በአክብሮት እንጋብዛለን። ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ወደ ቤተሰቦቻችን በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን እናነሳለን። ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች ይነሳሉ። የትልልቆቹን ስፖርታዊ ጉዳዮችን በስፋት እናነሳለን። እስከ ፕሮግራማችን ፍጻሜ ቆይታችሁን ከእኛ ጋር እንድታደርጉ የተለመደ የአክብሮት ግብዣን ወደ እናንተ ለማቅረብ ከወዲሁ ወደ ቤተሰቦቻችን ሀሳብ አስተያየቶቻችሁ ልጽፉልን ትችላላችሁ። ቪዲዮአችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ከእኛ ጋር አብራችሁ ቆዩ። በቀጥታ ወደ ዛሬ ፕሮግራማችን አመራል ቲም ቶክ፣ ማንቸስተር ዩናይትድ እና ማንቸስተር ሲቲ በክረምቱ ከፍተኛ የዝውውር ፍልሚያ ላይ መሆናቸውን አስነብበዋል። ሁለቱም የማንቸስተር ከተማ ክለቦች በተለያዩ ምክንያቶች አስቸጋሪ የውድድር ዘመናትን አሳልፈዋል። ነገር ግን የወደፊቱ ቡድን በክረምት ለመገንባትም እየሰሩ ነው። በሁለቱ ቡድኖች ራዳር ላይ ያለው ተጫዋች የክሪስታል ፓላስ ኮከብ አደም ዋርተን ነው። የ21 ዓመቱ ተጫዋች በ2024 መጀመሪያ ላይ ከብላክበርን ሮቨርስ በ22 ሚሊዮን ፓውንድ ውል ነበር። ሴል ኸርስት ፓርክ ከደረሰ በኋላ ትልቅ አቅም እንዳለው ማሳየት የቻለው ዩናይትዶችና ሲቲዎች በዚህ ሳምንት በአዲሱ አሰልጣኝ ቶማስ ቱሄል ስር በእንግሊዝ ቡድን ውስጥም የተካተተውን አደም ዋርተንን እየተከታተሉት ሲሆን ቀጣዩ ዴክላን ራይስ እንደሚሆንም እየተነገረለት ነው። ክሪስታል ፓላስ አደም ዋርተንን ማቆየት ቢፈልግም አማካዩ ግን በብዙ ክለቦች ፍላጎት ውስጥ ይገኛል። ስለሆነም ከክረምት በኋላ በክሪስታል ፓላስ የመቆየት እድሉ ዝቅተኛ ነው። አደም ዋርተን ቶትናም ሆትስፐርስና ቸልሲም እንደሚፈልጉት ነው ዘገባው የሚያሳየው። የሴልኸርስት ፓርክ ቡድን ከአማካዩ ጋር እስከ 2029 ክረምት ድረስም ኮንትራት ያለው ሲሆን በተጫዋቹ ላይ የሚደረገው ማንኛውም ድርድር ጠንካራ ይሆናል። ለዴይሊ ሜል እንደዘገበው አደም ዋርተን አሁን ላይ በክሪስታል ፓላስ ባለው ብቃትም ወደ ሰባ ሚሊዮን ፓውንድ የተገመተ ሲሆን ተጫዋቹ የሚያስቸግረው ጉዳት ዋጋው እንዳይቀንሱ ያሰጋል። ሁለቱንም የማንቸስተር ከተማ ቡድኖች የራሳቸውን ፍላጎት ለማሟላትና ቡድናቸውን በአደም ዋርተን ላይ ለመገንባትም በዚህ ክረምት ይሞክራሉ። በተለያዩ የመሃል ሜዳ ሚኒያዎችም መጫወት የሚችለው አደም ዋርተን እስካሁን በ33 የክሪስታል ፓላስ ጨዋታዎች ላይ አራት አሲስቶችን አድርጓል። ነገር ግን በብላክበርን ቆይታው በጎል ላይ ተሳትፎ ትልቅ እንዳልነበር ነው እንደነበር ነው እየተገለጸ የሚገኘው አርሰናል፣ ሊቨርፑል እና ማንቸስተር ዩናይትድ የአታላንታውን ኮከብ ለማስፈረም እየፈለጉ ነው። የአታላንታው አጥቂ አዶሜለ ሉክመን በዚህ ክረምትም በብዙ ክለቦች የሚፈለግ ተጫዋች ሲሆን እስከ ሰባት የፕሪምየር ሊግ ክለቦችም የእሱን ፊርማ ለማግኘት ይፈልጋሉ። የ27 ዓመቱ አጥቂ በቅርብ ዓመታት ውስጥ በአታላንታ ድንቅ ነበር። ሎክመን በአብዛኞቹ የፕሪምየር ሊግ ክለቦችም ልዩ ግዢ ሊሆን እንደሚችል ይታመናል። እንደ አርሰናል፣ ሊቨርፑል፣ ማንቸስተር ዩናይትድ፣ ቼልሲ፣ ቶትናም ሆትስፐርስ ኒውካስል ዩናይትድ እና አስተን ቪላ ያሉ ክለቦች አዶሜል ሉክመንን እየተመለከቱ መሆናቸውን ምንጮች ለከቼን ኦፍሳይድ አሳውቀዋል። አዶሜለ ሉክመን በውድድር ዘመኑ መጨረሻ ላይ ዝውውሩን ይፈጽማል ተብሎ ይጠበቃል። እናም አዶሜለ ሉክመን የት እንደሚፈርም ማየቱ አስደሳች እንደሚሆን ይታመናል። አጥቂው በዘንድሮ የውድድር ዘመን 18 ጎሎችንና እና 7 ለጎል የሆኑ ኳሶችን አመቻችቶ በማቀበል ራሱን ማሳየትም ችሏል። የስፔኑ ኃያል ክለብ ባርሴሎና በሉክመን ዝውውር ጉዳይም ወኪሎችን አነጋግሯል። ሆኖም ግን የካታላኑ ክለብ ተቀባይነት ያለው የፋይናንስ ችግር ይህንን ዝውውር ለማጠናቀቅም አስቸጋሪ እያደረገባል ተብሎ ነው የሚታሰበው። አታላንታ ለተጫዋቹ 65 ሚሊዮን ዩሮ ዋጋ ይፈልጋል። አትሌቲኮ ማድሪድ እና ዩቬንቱስም ተጫዋቹን እንደሚፈልጉ ነው ዘገባዎች የሚያሳዩት። አርሰናል እንደ ሉክመን አይነት ተለዋዋጭ አጥቂ ያስፈልጋቸዋል። እናም የእሱ መምጣት እንደ ቡካዮ ሳካና ጋብርኤል ማርቲኔል ያሉ ተጫዋቾችን በብዛት እያፈራረቁ ሊያጫውቱ ያስችላቸዋል። በመጨረሻም ሶስተኛው ክፍል ላይ የበለጠ ጥራት ይጨምርላቸዋል። በተለይም ደግሞ በተመሳሳይ ማንቸስተር ዩናይትድ በውድድር አመቱ መጨረሻም እንደ ጄደን ሳንቾ፣ አንቶኒ ያሉ ተጫዋቾችን መተካት ሊያስፈልጋቸው ይችላል። ሁለቱም ተጫዋቾች ክለቡን በቋሚነት የሚለቁ ሲሆን በማንቸስተር ዩናይትድም ጥራት ያለው አጥቂን ለመተካትም ፍላጎት አላቸው። ሊቨርፑልን በተመለከተ ሉዊስ ዲያዝ ከባርሴሎና ጋር ስሙ ተያይዘዋል። መሐመድ ሳላህም በክረምት ኮንትራቱ ያበቃል። በክረምት ውስጥም ብዙ የማጥቃት አማራጮችን ይፈልጋሉ። እናም አዴሞላ ሉክመን ለሊቨርፑል ተስማሚ አማራጭ ሊሆን ይችላል። ሉክመን በአታላንታ ራሱን ያረጋገጠ ተጫዋች ሲሆን በአውሮፓ ውድድሮችም ብቃቱን ያሳየ ተጫዋች ነው። ሊቨርፑል አርጀንቲናዊውን ኢንተርናሽናል አጥቂ በውድድር ዓመቱ መጨረሻ ለማስፈረም ፍላጎት አለው። የ25 ዓመቱ ተጫዋች ወደ አትሌቲኮ ማድሪድ ከተዘዋወረ በኋላ ጥሩ እንቅስቃሴን ያደረገ ሲሆን በሁሉም ውድድሮች 23 ግቦችንና አምስት አሲስቶችን አድርጓል። ከዚህ ቀደም ከማንቸስተር ሲቲ ጋር በፕሪምየር ሊግ ብቃቱን ያሳየ ሲሆን ዋንጫዎችንም እንዲያሸንፉ ረድቷቸዋል። ሊቨርፑል የአጥቂ ክፍሉን ለማሻሻል እየፈለጉ ነው፣ እናም ደግሞ አርጀንቲናዊውን ኢንተርናሽናል ሊጠቀምበት የሚችል ኢላማ አድርገውታል። የቀድሞ የፕሪምየር ሊግ ስካውት ሚኪ ብራውን አሁን ላይ እንግዲህ ፉትቦል ኢንሳይደር ሲናገር ሊቨርፑል ደቡብ አሜሪካዊውን እንደ ትልቅ አማራጭ ነው የሚመለከቱት፣ ነገር ግን እሱን ለማስፈረም እስካሁን ተጨባጭ ሀሳብ አላቀረቡም። በተጨማሪም ዝውውሩ የመሳካት እድሉ የማይመስል ይመስላል። ሊቨርፑል በክረምቱ ሌሎች አማራጮችን መመልከት ይኖርበታል ብሏል። ሚኪ ብራውን ሲናገር ሁላን አልቫሬስ ወደ ሊቨርፑል ሊዘዋወር ስለሚችልበት ሁኔታ ሲያወራ ሰምቻለሁ። ነገር ግን ሲቲ ከለቀቀ ከአንድ ዓመት በኋላ ይህ ዝውውር ሊከሰት እንደሚችል እርግጠኛ አይደለሁም ብሏል። ሁሊያን አልቫሬስ ጥሩ አማራጭ ሊሆን እንደሚችል ግልጽ ነው፣ ነገር ግን ከወር ያለፈ ምንም ነገር የለም። በአሁኑ ጊዜ ባለበት የተረጋጋና ደስተኛ ነው። ለመልቀቅ የሚፈልግ አይመስለኝም። በተጨማሪም አትሌቲኮ ማድሪድ መሸጥ አይፈልግም። ሊቨርፑል የፊት መስመሩን ማጠናከር ይፈልጋሉ፣ ነገር ግን ሌላ ተጫዋችም መፈለግ ይኖርባቸዋል ሲልም ነው የሚናገረው። በክረምቱ የዝውውር መስኮት ጥራት ያለው አጥቂ ማስፈረም ለሊቨርፑል ቅድሚያ ሊሰጠው ይገባል። ዳርዊን ኑኔስ በጣም ደካማ ነበር፣ እናም በተከታታይ ግቦችን ማስቆጠርም አልቻለም። በተመሳሳይ ዲኤጎ ጆታም ከጉዳት ከተመለሰ በኋላ የጎል አግቢነቱን ያጣ ይመስላል። እንደ ሁሊያን አልቫሬዝ ያለ ሰውም በመጨረሻው ሶስተኛው የሜዳ ክፍል ላይ ትልቅ ለውጥን ሊያመጣ እንደሚችል ነው የሚታመነው። የሁሊያን አልቫሬዝ ሁለገብነቱን ተከትሎ ሊቨርፑል ዝውውሩን ለመጨረስም ከቻሉ ሊቨርፑል ለተጨማሪ ጉርሻ ይሆናል። ሆኖም ግን ከአትሌቲኮ ማድሪድ ጋር የረጅም ጊዜ ኮንትራት ስላለው የሰሜን ለንደኑ ቡድን በቀላሉ ሊያጡትም አይፈልጉም ሲል ነው ሚኪ ብራውን መረጃውን ያጋራው። ሪያል ማድሪድ የኮንትራት ንግግሮች በመቋረጡ በፕሪሚየር ሊጉ ኮከብ ላይ አይናቸውን ጠነባል። የሪያል ማድሪድ አለቃ ካርሎ አንቸሎቲ ከ2025-26 ላሊጋ የውድድር ዘመን በፊት አዲስ የማል ተከላካይ ወደ ክለቡ መምጣት ይፈልጋል። ሎስ ብላንኮቹ ከቅርብ ዓመታት ወዲህ በዝውውር ገበያው ላይም ትልቅ እንቅስቃሴን በማድረግ መልካም ስምን ያተረፉ ሲሆን አንችሎቲ በጥር የዝውውር መስኮት ተጫዋቾችን እንግዲህ ባለማስፈረማቸው በክረምት እንደሚያስፈርሙ ቃል ተገብቶላቸዋል። አንቸሎቲ የዳቪድ አላባን ወደ ሙሉ ብቃት መመለሱን እንዲሁም ራኡል አሴን ሲሆን አስደናቂ ብቃት ምክንያትም እስከ አመቱ መጨረሻ ድረስ እንደሚጨርሱ እርግጠኛ ስለነበሩ ነበር። በጥር ተከላካይ ማስፈረም ያልመረጡት የአንቸሎቲ ስትራቴጂ በክረምት ተጨማሪ ፊርማን ይሰጠዋል ተብሎ ነው የሚታሰበው። በማድሪድ ያሉት ተከላካዮች እድሜያቸው ከፍ ማለቱን ተከትሎ በቀጣይ የዝውውር መስኮቶች ትልልቅ የኋላ መስመር ዝውውሮች ይጠበቃሉ። አማራጮችን ለመገምገም ግን ሁኔታው መፍትሄ እንግዲህ ዳቪድ አላባ፣ አንቶኒ ሩዲገር፣ ሉካስ ቫስኪውዝ እና ዳኒ ካርቫሃል ሁሉም እድሜያቸው ከ30 በላይ ነው። ስለሆነም በማድሪድ ከክረምት ጀምሮ በወጣት ተከላካዮች ቡድኑ መታደስ ይጀምራል። የትሬንት አሌክዛንደር አንሎድ በቀይ መስመር ላይ መጨመር ቁልፍ ነገር ይሆናል። ነገር ግን በ2025 ወደ ሳንቲያጎ ቤርናቢው የሚመጣው ብቸኛው ተጫዋች ላይሆን ይችላል። ከፉትቦል ኢንሳይደር በተገኘው አዲስ መረጃ ሎስ ብላንኮቹ ኢብራሂማ ኮናቴን ሊያዘዋውሩ በሚችሉበት ሁኔታ ላይም ጥያቄዎችን አንስተዋል። በቨርጂል ቫን ዳይክ ቀጣይነት ላይ እርግጠኛ ያልሆኑት ሊቨርፑሎች ኢብራሂማ ኮናቴ ጋርም የኮንትራት ማራዘሚያ ንግግሮችን ለመጨረስ ተንቀሳቅሰዋል። ነገር ግን ስምምነት ያልተደረሰም ሪፖርቱ በሰኔ ወር ሪያል ማድሪድ እና ፓሪስ ሰን ዠርሜን አሁን ያለውን ኮንትራት የመጨረሻ 12 ወራት ውስጥም የሚገባውን ተከላካይ ለማስፈረም ተዘጋጅተዋል ተብሏል። ሊቨርፑል ከተከላካዩ ጋር በኮንትራት ማራዘሚያ መስማማት ካልቻሉም መጪው ክረምት የዝውውር ክፍያም ለማግኘት የመጨረሻ እድላቸው ሊሆን ይችላል። ይም ለአንቸሎቲ በር ከፍትለታል። የቦርን መዝኮ ዲን ሆይችሰንም እንዲሁ ሌላኛው የሪያል ማድሪድ አማራጭ ነው። የሴልቲክ አሰልጣኝ ብሬንደን ሮጀርስ የሊቨርፑሉን ዋተሮ ኤንዶን ለማስፈረም አቅዷል። ጋዜጠኛው ኤክረም ኮኑር እንደተናገረው ከሆነ የጃፓኑን ኢንተርናሽናል አማካይ በክረምቱ ለማግኘት የሚፈልጉ ሌሎች አራት ክለቦችም እንዳሉ ተናግሯል። ዋተሮ ኤንዶ ከስቱትጋርት ከተቀላቀለበት ከ2023 ክረምት ጀምሮ በሊቨርፑል ቆይታው የመርሲሰዱ ክለብ ለተጫዋቹ የዝውውር ሂሳብ 16.2 ሚሊዮን ፓውንድም የከፈለ ሲሆን በወቅቱ የቀያዮቹ አሰልጣኝ የርገን ክሎፕ ዋታሩ ኤንዶን በሜዳ ላይ ያለ ማሽን ሲሉ ገልጸውታል። ጃፓናዊ ኮኮብ አሌክሲ ማካሊስተር እና ዶሚኒክ ሶቦዝላይ ተከትሎም ወደ ሊቨርፑል የመጣ ሲሆን በወቅቱም ጆርዳን ሄንደርሰን እና ፋቢኒሆ መልቀቅን ተከትሎ ቀያዮቹ የመሃል ሜዳ ክፍላቸውን ለማሻሻል ጃፓናዊውን አምጥተውት ነበር። ማካሊስተር እና ዶሚኒክ ሶቦዝላይ ራሳቸውን በሊቨርፑል የቋሚ አስተላለፍ መደበኛም ተጫዋች አድርገው ያቆዩ ሲሆን ዋተሮ ኤንዶ በዚያ ውድድር ዓመት በአርኔ ስሎት ስርም ተጠባባቂ ተጫዋች ነው። የ32 ዓመቱ ተጫዋች ባለፈው የውድድር ዘመን 20 የፕሪምየር ሊግ ጨዋታዎችን በየርገን ክሎፕ ስር የጀመረ ቢሆንም በዚያ ውድድር አመት አማካዩ በሊጉ አንድም ጨዋታ መጀመር አልቻለም። በቻምፒየንስ ሊግ ሊቨርፑል ከመውደቁ በፊት 140 ደቂቃዎችን ብቻም ተጫውቷል። ዋታሮ ኤንዶ በሊቨርፑል እስከ 200 እስከ 2027 ክረምት ድረስም ኮንትራት አለው። ነገር ግን በውድድር አመቱ መጨረሻ አንፊልድን የመልቀቁ እድሉ አለ ሲልም ነው ጋዜጠኛ ኤክረም ኮኑር ያረጋገጠው። ኮኑር እንዳለው ከሆነ ሴልቲክ በክረምቱ የዝውውር መስኮት ኤንዶን ለመውሰድም እያሰቡ ነው። ሴልቲክ እንግዲህ ያለቃ ብሬንደን ሮጀርስ የመሃል ክፍሉን ማጠናከር እንደሚፈልጉ ተዘግቧል። እናም ዋተረው ኤንዶ በቡድናቸው ውስጥም ሊኖራቸው የሚፈልጉ ተጫዋች ነው ተብሎም ነው የሚታሰበው። ሴልቲክ የገጠመው ችግር ለዋተረው ኤንዶ ጎልቶ የወጣ ብቸኛው ክለብ አለመሆኑ ነው። የሴሪኤው ክለብ ኤሲ ሚላን የሊቨርፑሉን ኮኮብ ፈላጊ ሲሆነም ወልቭስ ፉልሃም ና ኢፕስዊች ታውንም ተጫዋቹን ከፕሪምየር ሊጉ ማቆየትም እንዲፈልጋሉ ኢክረም ኮኑር በኤክስ ገጹ ላይ ሲናገርም ኤሲ ሚላን ሴልቲክ ፉልሃም ወልቭስ ና ኢፕስዊች የሊቨርፑሉን ጃፓናዊ ተጫዋች ዋተሮ ኤንዶን የመሃል ክፍላቸውን ለማጠናከርም እየፈለጉ ነው ብለዋል የስካይ ጀርመኒ ዘጋቢ ፍሎሪያን ፕሌተንበርግ ከቀናት በፊት እንደዘገበው ዋተሮ ኤንዶ ሊቨርፑልን ለመልቀቅም ካቀራቸው አምስት ተጫዋቾች መካከል አንዱ ነው ብሎ እንደነበረ እናስታውሳለን። ፋብሪዚዮ ሮማኖ ቪኒሲዮስ ጁኒየር ወደ ቸልሲ የመሄድ እድል ላይ አስተያየቱን ሰጥቷል። ፋብሪዚዮ ሮማኖ በዚህ ክረምት ቪኒሲዮስ ጁኒየር ወደ ቸልሲ የመሄድ ሀሳቡ ላይ ቀዝቃዛ ውሃ ቸልሶበታል። ይህም መሪው ሙሉ በሙሉ ከእውነት የራቀ ነው። ከቅርብ ቀናት ውስጥም ቸልሲዎች ለብራዚላዊው የክንፍ ተጫዋች ትልቅ ጥያቄን በማዘጋጀት ላይ መሆናቸውን ቲቢአር ፉትቦል የዘገበ ሲሆን ቸልሲ የቪኒሲዮስ ጁኒየርን ለማስፈረም እድሉንም እንደሚሞክሩ ተገልጾ ነበር። ቪኒ ጁኒየር ከማድሪድ የሚወጣበት መንገድ አሁንም ክፍት ነው። እናም ቸልሲዎች ከ2025/26 የውድድር ዘመን በፊት በሪያል ማድሪድ ያለውን ሁኔታ በቅርበት ይከታተላሉ። ሆኖም ግን ፋብሪትሲዮ ሮማኖ ስለ ቪኒሲዮስ ጁኒየር መረጃን አጋርቷል። ቪኒሲዮስ ወደ ቼልሲ መዘዋወር ወሬ በፍጹም እውነት አይደለም። በህዳር ወር ስለ እሱ ከተናገረን በኋላ ከዚያ ጊዜ ወዲህ ምንም የተለወጠ ነገር የለም። ከቀናት በፊት የሰማናቸው የሁለቱ ወገኖች ስም መገናኘት ከእውነት የራቀ ነው ሲልም የተናገረው የሳዑዲ ፕሮሊክ ከአንድ ዓመት በላይ ቪኒሲዮስን ሲያሳድደው ቆይተዋል። እናም ደግሞ አንድ ትልቅ አቅርቦትም ለማድሪድ በክረምቱ እንደሚመጣ እርግጥ ነው ይህም ማድሪድ ጥያቄውን እንዲቀበል ሊፈተን ይችላል ነው የተባለው። የሳዑዲ ሊግ ዋና ስራ አስፈጻሚ የሪያል ማድሪድን ኮከብ ወደ ሳዑዲ አረቢያ እንደሚመጣም እርግጠኛ ነው። ቪኒሲዮስ ከማድሪድ በጣም አስፈላጊ ተጫዋቾች አንደኛው ሆኖ ይቆያል። ነገር ግን ከባድ ነገር ካልመጣ በስተቀር የቼልሲ እሱን ለማስፈረምም ትልቅ እንግዲህ ቅዠት ይመስላል ነው የሚባለው የሳዑዲ ክለቦች በእግር ኳስ ታሪክ ውስጥም ያለውን የደሞዝ ሪከርድም የሚሰብር የ200 ሚሊዮን ዩሮ የአምስት ዓመታት ውልም ለቪኒሲዮስ ለመስጠት ተዘጋጅተዋል ተብሎ ይታሰባል። እቅዱ ቪኒሲዮስ እንደ ሌላ ዋና ፈራሚ ማምጣት ብቻ አይደለም፣ የሳውዲ ባለስልጣናት የሳውዲ ፕሮ ሊግን ለዓለም እግር ኳስ ማዕከል ለማድረግ ፍላጎታቸውን ያሳያል። በዚህ ላይም በ2034 የዓለም ዋንጫ አምባሳደር በመሆን ትልቅ ሚና ይወጣል ተብሎ ነው የሚጠበቀው። ሊቨርፑል ሁለቱንም ሚሎስ ኪርኬዝንና ማርቲን ዙበሜንዲን በክረምቱ የዝውውር መስኮት ማስፈረም ይፈልጋሉ። ዘገባው የአንፊልድ አለቃዎች ሁለቱን ተጫዋቾች እንደሚመለከታቸው ያረጋገጠ ሲሆን ሊቨርፑል በአርነስሎት ሎት የመጀመሪያው የውድድር ዘመን እጅግ በጣም ጥሩ ነገር ቢያሳዩም የመርሲሳይዱ ክለብ ግን አለቆች በክረምቱ የዝውውር መስኮት በእንግዲህ ቡድኑን የሚያጠናክሩበትን ቁልፍ ቦታም ለይተዋል። ሊቨርፑል የቨርጂል ቫን ዳይከን፣ ሙሐመድ ሳላንና ትሬንት አሌክዛንደር አርኖልድን ኮንትራት ለማራዘም ፍላጎት የነበራቸው ቢሆንም ነገር ግን አሁን ላይ አንደኛው ተጫዋች እንደመለጣቸው የሚታወቅ ነው። ትሬንት አሌክዛንደር አርኖልድ ከሪያል ማድሪድ ጋር ከስምምነት መድረሱን የምናስታውሰው ጉዳይ ነው። አሁን ላይ የሁለቱን ተጫዋቾች ኮንትራት ለማራዘም ደግሞ ንግግሮችን ያደርጋሉ ተብሎ ነው የሚጠበቀው። የቲም ቶክ የዝውውር ዘጋቢ ፍሬዘር ፍሌቸር እንደተናገረው ከሆነ ሚሎስ ኪርኬዝ በክረምቱ የሊቨርፑል የግራ መስመር ተከላካይ እጩ ዝርዝር ውስጥም አናት ላይ ይገኛል። ከሴፕቴምበር 2024 ጀምሮ የቦርን መዙ የግራ ተከላካይ ለሊቨርፑል ራዳር ላይ እንደነበር ይታወቃል። ምንጮች ለቲም ቶክ እንደተናገሩት የስፔንና የአውሮፓ ሻምፒዮኑ ሪያል ማድሪድ የ21 ዓመቱን ሃንጋሪያዊ የግራ መስመር ተከላካይም በክረምት እንደሚፈልጉት ነው የሚታወቀው። ጊቭሚ ስፖርት ስለ ሚሎስ ኪርኬዝ ሁኔታ ወቅታዊ መረጃዎችን አምጥቷል። ተጫዋቹ ወደ ሊቨርፑል የመቀላቀል እድሉ እየጨመረ ይመስላል። የጊቭሚ ስፖርት ዘገባ እንደሚያሳየው ሊቨርፑል በግራ መስመር ተከላካይ ቦታን ለማጠናከርም እየተዘጋጁ ነው። አዲስ የመሀል ተከላካይ ጉዳይም በቀያዮቹ ቤት ቅድሚያ የሚሰጠው ጉዳይ ነው። ነገር ግን የመስመር ተከላካይ ቦታ ላይ ሌላኛው ትልቅ የትኩረት አቅጣጫ ነውም። ሊቨርፑል አማራጮችንም በንቃት ይከታተላል ተብሎ ነው የሚጠበቀው። ሚሎስ ኬርኬስ ከቦርንመስ የመቀላቀል እድሉ እየጨመረ ይመስላል። ነገር ግን እንደ ዦርየል ሀቶና እንደ ዴቪድ ሃንኮ ያሉ ሁለገብ ተከላካዮችም እንዲሁ የፉልሃም አንቶኒ ሮቢንሰንም ግምት ውስጥ ገብተዋል። ጊቭ ሚ ስፖርት እንዲሁም ደግሞ ሊቨርፑል በዚህ ክረምት ዙቤ ሜንዲን ከሪያል ሶሴዳድም ለማስፈረም ተስፋ እንዳልቆረጡ ይገልጻል። የስፔኑ ኢንተርናሽናል አማካይ ባለፈው ክረምት ሊቨርፑል ለመቀላቀል ተቃርቦ ነበር፣ ነገር ግን ዘግይቶ ለውጥ በማሳየቱ በሶሴዳድ ለመቆየት ወስኗል። ቲም ቶክ አርሰናል በዚህ ክረምት ዙቤ ሜንዲን ወደ ኤምሬትስ ለማምጣት ወደፊት እየገፉ መሆናቸውን ተረድቷል፣ ነገር ግን ሊቨርፑል አሁንም እንደ መዳረሻው እየታየ ነው። ጊቭ ሚስፖርት እንዳረጋገጠው የዙቤ ሜንዲ ጉዳይ ከባለፈው ክረምት ትልቅ ለውጥን አሳይቷል። በእርግጥ በዚህ ክረምት ጥያቄውን ለመቀበል ያስባል። የስቱትጋርቱ አንጌሎ ስቲለርና የብራይተኑ ካርሎስ ባሌባም ሁለቱም ለሊቨርፑል ሌላ አማራጭ ናቸው ሲል ነው ጊቭ ሚስፖርት መረጃውን ያጋራው። ባርሴሎና በሊዮኔል ሜሲ ውላ የፈጸሙት የፋይናንሻል ስህተት እንዳይደገም ፍላጎት እንዳላቸው ነው አሁን ላይ መረጃዎች እያሳዩ እንደሚገኙ ዘገባዎቹ የጠቆሙት ብሉግራናዎቹ የላሚን ያማልን የኮንትራት ሁኔታ በጥንቃቄ ማስተዳደር እንደሚፈልጉ ዘገባዎች እያሳዩ ይገኛሉ። የስፔኑ ጋዜጣ አስ እንግዲህ በተለይ ይህንን ዘግቦታል። ሜሲ በካምፕኑ በቆየበት ጊዜም ዘጠኝ ኮንትራቶችን የተፈራረመ ሲሆን አብዛኞቹ በየሁለት ዓመቱ የነበሩ እድሳቶች ነበሩ። እንዲህ አይነቱ ተደጋጋሚ እድሳት ከጊዜ ወደ ጊዜ እየጨመረ ከሚሄደው ደሞዝ ጋር ተዳምሮ በመጨረሻ ለክለቡን በጣም እንግዲህ ብዙ ሆኖ ተገኝቷል። ከዚያ ጊዜ ጀምሮ ላለፉት ግማሽ አስርት ዓመታት የገንዘብ ችግር ውስጥ ወድቀዋል። ላሚን ያማል በ2023 የተፈራረመው አዲስ ኮንትራት ሲሆን ቆይታውም እስከ 2026 የሚያቆይ አድርጎታል። ነገር ግን ያማል የኮንትራክት ሁኔታው ከሜሲ ጋር ተመሳሳይ መንገድ ላይ ሊሆን ይችላል። የፊፋ ህግ እድሜው ትንሽ የሆነ ተጫዋችን ረዝም ያለ ስምምነት መፈራረምም እንደማይችል ይደነግጋል። ባርሴሎና በላሚን ያማል የወደፊት ማራዘሚያ ላይም እየሰራ ሲሆን እስከ 2030 ድረስም የሚያቆየውን ውል 18 ዓመት ሲሞላው እንደሚፈርም ነው እየተነገረ የሚገኘው ድርድሮችን አድርገው ጨርሰዋል። አላማቸው ለታዳጊው ጥሩ ኮንትራት በማቅረብ ክፍያዎችን ለማስተካከል የሜሲ አይነት ስህተትን ላለመድገም ነው። ባርሴሎናዎች ቡድኑን በላሚን ያማል ዙሪያ ለመገንባት ቁርጠኛ ናቸው። ተጫዋቹንም በአዲሱ ኮንትራት ውስጥም 1 ቢሊዮን ዩሮ የመልቀቂያ አንቀጽም እንዳለው ተዘግቧል። የያማል 18ኛ ዓመት በጁላይ 2025 ይሆናል። ካታላኖቹ የወደፊት ህይወቱ አደጋ ላይ ሳይጥሩ ለተጫዋቹ የረጅም ጊዜ ኮንትራትም ለመስጠት ፍላጎቱ አላቸው። ዘገባው አክሎ ማስገራሚው የሊዮኔል ሜሲ የኮንትራት እድሳት ሁኔታ መረጃን አጋርተዋል። ሜሲ የባርሴሎና ዘጠኝ ኮንትራቶችን ፈርሟል። በአማካይ በየሁለት ዓመቱ አንድ ጊዜ ኮንትራት ያድስ ነበር። ሜሲ በክለብ ውስጥም በነበረበት ጊዜ የመጀመሪያ ፕሮፌሽናል ኮንትራቱን በሰኔ 2025 ፈርሟል። ልክ ከሶስት ወራት በኋላ ባርሳ ደሞዙን ከፍ አድርጎለት ነበር። በጃንዋሪ 2007 የሜሲ ስምምነት እስከ 2014 የተራዘመና በ2008 ከዓለም ምርጥ ተጫዋቾች መካከል አንዱ በመሆኑ ውሉ እንደገና ተሻሽሎለት ነበር። ከ2009 የክለቡ ታሪካዊ ትሬብል አሸናፊነት በኋላ ሌላ አዲሳት አግኝቶ ነበር። በዚህም ሳይቆይ በ2012 ሊዮኔል ሜሲ ሌላ ማራዘሚያ ፈርሟል። ከሁለት ዓመታት በኋላ በ2014 ላይ ለአዲስ ስምምነት ተፈራረመም። ይህም በድጋሚ የተሻሉ ውሎችን እንዲያገኝም ያደረገው ሲሆን በወቅቱ በፕላኔታችን ላይ ካሉ ከፍተኛ ተከፋይ ስፖርተኞችም አንዱ እንዲሆን አድርጎት ነበር። በጁን 2017 ሜሲ እስከ 2021 ድረስ ውሉን ለማራዘም ተስማማ። ነገር ግን በጣም ትኩረት የሚስብ ስምምነት የመጣው ከአምስት ወራት በኋላ ነው። ኤልሙንዶ በወቅቱ እንደዘገበው በወቅቱ 555 ሚሊየን ዩሮ በአራት ዓመታት ውስጥ ገቢ የሚያገኝበትን ዘጠነኛና በባርሴሎና የመጨረሻውን ስምምነት ተፈራርሟል። በመጨረሻው ኮንትራት እድሳቱ ምክንያት የባርሴሎና ፋይናንስ ተጎድቶ በ2021 የሊዮኔል ሜሲን ውል በላሊጋው ሕግም መመዝገብ አልቻሉም። ሜሲ በሚያሳዝን ሁኔታ ባርሴሎናን በዚያ ክረምትም ለቆ መውጣቱን የምናስታውሰው ነው። ቸልሲዎች የጀደን ሳንቾን መልቀቅ ውን ለማድረግ ትልቅ ክፍያን ሊከፍሉ ይችላሉ ብለዋል ዳቪድ ኦርንስቴን። ቸልሲዎች የጀደን ሳንቾን የውሰት ዝውውር በዚህ ክረምት ቋሚ ካላደረጉት ለማንቸስተር ዩናይትድ አምስት ሚሊዮን ፓውንድ መክፈል እንዳለባቸው ቀደም ብሎ ተገልጿል። ሳንቾ ባለፈው ዓመት በውሰት ቸልሲን የተቀላቀለ ሲሆን እስከ 25 ሚሊዮን ፓውንድም የመግዛት ግዴታ ነበረበት። ሆኖም ግን ስምምነቱ ለማንቸስተር ዩናይትድ የተወሰነ ክፍያን በመክፈል ሰሜዎቹ ለማቋረጥ የሚችሉበት አማራጭም ይካትታል ሲል ነው የዛ አትሌቲኩ ዳቪድ ኦርነስቲን የዘገበው የ24 ዓመቱ ተጫዋች በስታንፈርድ ብሪጅ የመጀመሪያ ሶስት የፕሪሚየር ሊግ ጨዋታዎች ጥሩ ጅምርን አሳይተዋል። ነገር ግን ከዚያ ጊዜ ጀምሮ በቀጣይ 20 የሊግ ጨዋታዎች ሁለት ግቦችንና አንድ አሲስትን ብቻ በማድረግም ጥሩ ያልሆነ ጊዜን አሳልፈዋል። ነገር ግን የቸልሲ ዋለቃ ኤንዞ ማሬስካ ሳንቾን በተደጋጋሚ ሲደግፉትም አይተናል። ኤንዞ ማሌስካ ስለ ሳንቾ ሲናገር ሳንቾ በጣም ጥሩ እየሰራ ነው። ጄደን ሳንቾ አስገርሞኛል፣ ምክንያቱም ጄደንን አውቀው ነበር። ከሱ ምን እንደምንጠብቅም ያውቃል። ወጥነት ባለው መልኩም እሱ በጣም ጥሩ ስራን እየሰራ እንደሆነ አውቃለሁ ብሏል። አሁን ላይ ጄደን ሳንቾ በቡንደስ ሊጋው ክለቦች ይፈለጋል። ቼልሲ ጄደን ሳንቾን በስታንፈርድ ብሪጅ ከማቆየት ይልቅ ሊለቁትም ይመርጡ ይሆናል። ይህም ደግሞ ለቡንደስ ሊጋው ክለቦችም በር ይከፍታል። የእግር ኳስ ህይወቱንም ምርጡ ጊዜን ወደ ሳለፈበት ዶርትሙንድ ወይም ደግሞ የአሁኑ የጀርመን ሻምፒየን ባየር ለቨርኩሰንም ሊያመራ ይችላል። ሁለቱ ክለቦች ሳንቾን ወደ ጀርመን የመመለስ ፍላጎት እንዳላቸው ነው ጊቭ ሚ ስፖርት ቀደም ብሎ የዘገበውም። ቸልሲ የሳንቾን ውል ቋሚ ማድረግ ካልፈለገም ለማንቸስተር ዩናይትድም አምስት ሚሊዮን ፓውንድ መክፈል ግዴታ ውስጥ ይገባል። ይህም ሙሉን ዋጋ ከመክፈል የተሻለ አማራጭም ይመልሳል ለቸልሲ ማንቸስተር ዩናይትድ ሳንቾ የሚመለስበት አማራጭን መጠቀም አይፈልግም። ይህም ሁኔታ በሁለቱ ክለቦች መካከል በዝውውር ጉዳይ ላይ መቃረኖች እንዳያመጡም ያሰጋል ተብሎ ነው የሚታሰበው። የማንቸስተር ሲቲው ተከላካይ ማኑኤል አካንጂ ለሪያል ማድሪድ መቅረቡ ተሰምቷል። ሎስ ብላንኮቹ በክረምቱ የዝውውር መስኮት ማኑኤል አካንጂ ለማስፈረም ያላቸው አቋም ያልታወቀ ሲሆን የቲምቶክ ዜና አቅራቢ ቤን ጃኮብስ በማርች 14 እንደዘገበው ከሆነ ማድሪድ በዚህ ክረምት አዲስ የማል ተከላካይ ማስፈረሙን ቅድሚያ ሰጥቷል ሲልም ነበርም። በዳቪድ አላባ ና በአይደር ሚሊታው ላይ የደረሰው ጉዳት የስፔኑን ሻምፒዮን ፊርማን ለማግኘትም እንዲሞክር ያደርገዋል። ምንጮች ለቲም ቶክ እንግዲህ የዝውውር ዘጋቢ ፍሬዘር ፍሌቸር እንዳረጋገጡት ማድሪድ የቦርን መዙን ተከላካይ ዴኒ ሆይችሰንን ለማስፈረም ትልቅ ቦታ ላይ እንደሚገኝ ተናግሯል። የሊቨርፑል ና የኒውካስል ዩናይትድ ፍላጎት በሁይሰን ላይ እንግዲህ አለም። እንደ ማርካ ዘገባ ከሆነ የማንቸስተር ሲቲ ተከላካይ ማኑዌል አካንጂም በክለምቱ ለማድሪድ ቀርቧል። ትልቅ የስፔን ጋዜጣ የማኑዌል አካንጂ ለማድሪድ መቅረብ አስገራሚ ነው ብሎታል። የ29 ዓመቱ ተጫዋች ማንቸስተር ሲቲን ከቦሪሲያ ዶርትመንድ በ2022 በ15 ሚሊዮን ፓውንድ የተቀላቀለ ሲሆን በፔፕ ጓርዲዮላ ስርም ትልቅ ተጫዋች ነው። አካንጂ በኢቲያድ የፕሪምየር ሊግ ዋንጫን ሁለት ጊዜ ና የቻምፒየንስ ሊግን አንድ ጊዜ ያሸነፈ ሲሆን የስዊዘርላንድ ኮከብ አሁን ላይ ከእንግሊዝ መውጣትና አዲስ ልምድ ለማግኘትም ፍላጎት እንዳለው ነው የሚነገረው። ሆኖም ግን ማርካ እንዳለው ማኑዌል አካንጂ ከሪያል ማድሪድ አጫወት ጋር አይጣጣምም። ማርካ ማድሪድ በክረምት የውር መስኮት ከማንቸስተር ሲቲ አካንጂ ለማስፈረምም ማቀዱን ወይም ደግሞ አለማቀዱን ማረጋገጥ አልቻለም። ይሁንና አካንጂ በቅርብ ዓመታት ወዲህ ሎስ ብላንኮቹ ሊያስፈርሟቸው ከነበሩ ተጫዋቾች መገለጫ ጋርም እንደማይጣጣም ነው ዘገባው ያመለከተው። የማድሪድ የዝውውር ፖሊሲ ባለፉት ጥቂት ዓመታት ቡድኑን ለዓመታት የበላይነቱን እንዲይዝም የሚረዱ ምርጥ ወጣት ተጫዋቾችን ማስፈረም ነው። ጁድ ቤሊንግሃም፣ ኤድዋርዶ ካማቪንጋ፣ አርዳ ጉሌር እና ኦሪዮል ሹአሜኒ የስፔንና የአውሮፓ ሻምፒዮኖች ከፍተኛ አቅም ስላላቸው ካስፈረሟቸው ወጣት መካከልም ጥቂቶቹ ናቸው። በተጨማሪም ሪያል ማድሪድ በክረምቱ የዝውውር መስኮትም ከቶትናም ሆትስፐርስ ክሪስቲያን ሮሜሮን ለማስፈረም ባደረጉት ጥረት መበረታቻ አግኝተዋል። ቲም ቶክ እንደተናገረው ከሆነ ሮሜሮ ማድሪድ ወደ ሳንቲያጎ ቤርናቢው ለማምጣትም ከሚመኙት የመሃል ተከላካዮች መካከል አንዱን መሆኑን ነው ዘገባዎች እያሰፈሩ። አሁን ላይ የሚገኙት አትሌቲኮ ማድሪድ የቶተንሃሙን የአማካይ ስፍራ ተጫዋች ለማስፈረም እንቅስቃሴ መጀመራቸውን ነው ዘገባዎች የገለጹ። ቶተንሃም በክረምቱ ወሳኙን አማካይ ሮድሪጎ ቤንታንኩረን የማጣት ስጋት ውስጥ ሊወድቅ ይችላል። አትሌቲኮ ማድሪድ በ2025/26 የውድድር ዘመን ከመጀመሩ በፊት ቤንታንኩርን ለማስፈረም ከሚፈልጉ ክለቦች መካከል ነው። ቤንታንኩር በጥር 2022 ከዩቬንቱስ ከተቀላቀለ በኋላም በቶተናም ሕይወቱ ድንቅ ጅምርን አድርጓል። ራሱን ከፕሪሚየር ሊጉ በጣም ከፍተኛ ደረጃ ከሚያገኙት አማካዮች መካከል አንዱ አድርጎ እስከ ማስቀመጥም ደርሷል። ነገር ግን በየካቲት 2023 ከሌስተር ሲቲ ጋር በነበረው ጨዋታ የጅማት ጉዳት ከደረሰበት ወዲህ ነገሮች ተለውጠዋል። ቤንታንኩር በወቅቱ ወደ ሜዳ የተመለሰው ከስምንት ወራት በኋላ ነበርም። እናም ደግሞ ከነዚያ ጊዜ ጀምሮ ብቃቱን ለማሳየትም ታግሏል። ቤንታንኩራሁ ላይ ለቶትናም ወሳኝ ተጫዋች ሆኖ ቀጥሏል። ነገር ግን ቆይታው በክረምት ሊቆም ይችላል። አትሌቲኮ ማድሪድ የቤንታንኩር ፍላጎትን አሳውቀዋል። ሬሌቮ እንደዘገበው ከሆነ አትሌቲኮ ማድሪድ አዲስ አማካይ ለማስፈረምም ፍላጋቸውን ሲቀጥሉ ቤንታንኩርን ማስፈረም ስለሚቻልበት ሁኔታም ጠይቀዋል። ከዩራጓዊው ዓለም አቀፍ ካምፕ ጋርም የመጀመሪያ ግንኙነት እንደነበራቸውና በጥሩ ደረጃ ንግግሮችም እንዳሉ ታውቋል። አትሌቲኮ ማድሪድ በክረምቱ የዝውውር መስኮት በዝርዝራቸው ውስጥም የሚገኘው ተጫዋች ፊርማን ለማግኘትም የመሞከራቸው ጉዳይ እውነታ ነው። አትሌቲኮ ማድሪድ በክረምቱ ቤንታንኩርን ለማዛወር ይፋዊ እንቅስቃሴን ማድረግ መቻሉን ማየቱ ጥሩ ይሆናል። ነገር ግን ተጫዋቹ በጣም ከፍ አድርገው ከሚመለከቱት ቶትናም ለመውሰድም ጠንካራ ግፊት ማድረግ ይኖርበታል ተብሎ ነው የሚታሰበው። ቶትናም ለ17 ዓመቱ ታዳጊ 45 ሚሊዮን ዩሮ ሊያቀርብ ነው። ቶትናም ለወጣት ባለ ተሰጥኦ 45 ሚሊዮን ዩሮ ለማቅረብ ፍቃደኛ ነው። ቶትናም በሻምፒየን ሺፕ ውስጥ ካሉት አስደናቂ ተስፋዎች አንደኛው የሆነው ክሪስ ሪግን ለማስፈረም እየተዘጋጀ ነው። የለንደኑ ክለብ በሰንደርላንድ ጥሩ ጊዜን እያሳለፈ የሚገኘውን ወጣት አማካይ የ45 ሚሊዮን ዩሮ ክፍያን በጠረጴዛው ላይ ለማቅረብም እየተዘጋጁ ነው። የ17 ዓመቱ ሪግ ገና በወጣትነት እድሜው በሜዳው ላይ ባለው ብስለትና ችሎታው ተወዳጅነትን አግኝተዋል። በመሃል ሜዳው ላይ በዚህ እድሜው ትልቅ ተጽዕኖን መፍጠር መቻሉ በፕሪሚየር ሊጉ በጣም ከሚፈለጉ ተጫዋቾች አንዱ እንዲሆን አድርጎታል። በሰንደርላንድ ሪግ ቁልፍ ተጫዋች ነው። አቅሙም የበርካታ ትልልቅ ክለቦችንም ትኩረት ስቧል። ቶተናም ዝውሩንም በቀዳሚነት ይመራል ተብሏል። ቶተናም በታዳጊው ባለ ተሰጥኦ ላይም ያለው ፍላጎት ከቅርብ ወራቶች ወዲህ ተባብሷል። እናም ክለቡ እሱን ለማስፈረም እድል እንዲያመልጡ አይፈልግም። ሪግ እስካሁን በፕሪሚየር ሊጉ ባይጫወትም በእንግሊዝ ሻምፒየንሺፕ ግን ያሳየው ብቃት ግን ወደ ትልቅ ክለብ ሄዶ የመጫወት አቅም እንዳለው የሚያሳይ ነው። የ45 ሚሊዮን ዩሮ ዋጋ ቶተናም ፊርማውን ለማግኘትም ያለውን ፍላጎት የሚያንጸባርቅበት ነው። የቶተናም ከሌሎች ፈላጊ ክለቦች ፉክክር ቢገጥመውም ወደፊት ፊት እንግዲህ ለመሄድና ከስምምነቱ በተቻለ ፍጥነት መጨረስ ይፈልጋሉ። ይህም ፊርማ ከተጠናቀቀ ሪግ ጥሩ የስፖርት ፕሮጀክት ያለው እና በእግር ኳስ ፕሮጀክትነቱም ደግሞ ተጫዋችነቱ እድገት በመቀጠል ጥሩ እድል ያለው ቡድን ይቀላቀላል። ይህ በእንዲህ እንዳለ ሰንደርላንድ ለወጣት ኮከቦችም ያለው ፍላጎት በመገንዘብ እንዲህ ያለውን አጓጊ ጥያቄም ላለመቀበልም ከባድ ውሳኔ ይጠብቃቸዋል ተብሎ ነው አሁን ላይ የሚታሰበው። ሲቪያ ከሉዊክ ባዴ ዝውውር ትልቅ ዋጋን ይቀበላል። አንድ የአውሮፓ ቡድን የሉዊክ ባዴን ዝውውር በ60 ሚሊዮን ዩሮ ለመጨረስ ፍቃደኛ ነው። የሉዊክ ባዴ የወደፊት ዕጣ ፈንታ በሚቀጥለው ክረምት ልባት ያገኛል። አረቤ ለብዝሽ ፈረንሳዊውን ተከላካይ ለማስፈረም ከፍተኛ ፍላጎት ስላሳየ ሲቪያ ለወጣት ተከላካያቸው መውጫ በሩንም ክፍት ሊያደርጉት ይችላሉ። የጀርመኑ ክለብ የውል ማፍረሻውን 60 ሚሊዮን ዩሮ ለመክፈል ፍቃደኛ ሲሆን፣ ይህም በክረምቱ የዝውውር ገበያ ላይም ቁልፍ ስም ሊሆን ይችላል በ2022 ክረምት ላይ ሲቪያ የደረሰው ባዴም የተከላካይ ክፍል ቁልፍ ተደርጎም እንግዲህ ይቆጠራል። በአንዳሉዥያኑ ክለብ ደስተኛ ቢሆንም እንዲሁ ደግሞ በስፔን ባለው ልምድም ቢደሰትም በብዙ ክለቦች ያለው ፍላጎት ግን በክረምቱ አዲስ ነገር እንዲኖርም ያደርጋል። ባለፈው የጥሬት ተጫዋቾች የዝውውር መስኮት ፈረንሳዊው ተከላካይ ከአስተን ቪላ የቀረበለት ጥያቄን ውድቅ በማድረግ ለሲቪ ያለውን ቁርጠኝነትን በማሳየት አፋጣኝ ለውጥን እንደሚያደርግም ግልጽ አድርጓል። ሆኖም ግን አረቢ ለብዜሽ ተከላካዩን መፈለግ ቀጥሏል። እናም በሚቀጥለው ክረምት ኋላ መስመር ተጫዋቹን ለሚያጡት እንግዲህ አረቢ ለብዜሾች ጥሩ ፊልማ ይሆናል ተብሎ ይታሰባል። ሎይክ ባዴ በሲቪያ ደስተኛ ቢሆንም ውስብስብ ሁኔታ ውስጥ ግን ገብቷል። ሲቪያ የገንዘብ አቅሙንም እንግዲህ ከግምት ውስጥ በማስገባት ጥያቄውንም እንግዲህ ለመቀበል ሊፈተን ይችላል። በተጨማሪም ተጫዋቹ ራሱን በአውሮፓ ከፍተኛ ፉክክር ባላቸው ሊጎች ውስጥም የመጫወት ፈታኝ ሁኔታን መቀበልም በህይወቱ እንደ አንድ እርምጃ ሊወሰድ እንደሚችል እያሰበ ይገኛል። ይህ በእንዲህ እንዳለ የሲቪያ ደጋፊዎች ሎይክ ባዴ እንደሚቆይ ተስፋ ያደርጋሉ። ነገር ግን የአረብ ለብዝ ሻ አቅርቦት በዚህ ክረምትም ለፈረንሳዊው የማል ተከላካይ የወደፊት እጣ ፈንታ ወሳኝ ያደርግ ባል ተብሎ ነው የሚጠበቀው።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 ስላደመጣችሁኝ ከልብ አድርጌ ነው የማመሰግነው። በቀጥታ በቀጣይ በሌሎች ፕሮግራሞቻችን ዳግም ተመልሰን የምንገናኝ ይሆናል። መልካም ቀን እንዲሆንላችሁም በአክብሮት ተመኘሁኝ። አክብሮት ተመኝ